ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ዛሬ አንድ የሆነ ያው ያልተለመደ ነገር ያልተለመደ ነገር ግን አንድ ነገር አይዲንቲፋይ ማድረግ ፈለግኩኝ። ጉራጌነትን መግለጽ እፈልጋለሁ ዛሬ። በጉራጌ ማህበረሰብ አንተ የብሔረሰቡ አባል ወይም ደሞ የብሔሩ አባል መሆን ወይ፣ የሃይማኖት ወገንተኝነት ወይም ደግሞ የሆነ የስጋ ዝምድና ዋጋ የለውም። በጉራጌ ማህበረሰብ በጉራጌ ማህበረሰብ ብሄር ብሄር ነው ዋጋ ያለው። የአንተ ጸባይ ማንነት ነው ዋጋ ያለው። እና ብዙ ሰዎች ስለ ብሄር በጣም ብዙ ሲያወሩ ሰማለሁ። ግን አብዛኛው የጉራጌ ብሄረሰብ የልብ ወዳጄ የሚለው ሰው የራሱ ብሄርም ሊሆን ይችላል። የራሱ ብሄርም ከሆነ በብሄሩ ሳይሆን የሚመረጠው በባህሪው ነው። በባህሪው ነው የሚመረጠው። ይህ ሰው ወረተኛ ነው አይደለም ነው የመጀመሪያ መለኪያው። ሰው በችግርም በደስታም ጊዜ ይገኛሉ ወይ እሶ የሆነ ፈተና ቢገጥመኝ ችግር ቢኖረኝ እከለላለሁ ወይ እጠለልበታለሁ ወይ ተብሎ እንጂ የሚታየው ሰው ብሔረ ነው ወይ ሃይማኖት ነው ተብሎ አይቆጠርም። እንደ አብነት የኔን ህይወት ብነግራችሁ የኔ የህይወቴ ውስጥ በጣም የቅርብ ጓደኛዬ የምለው ሰው ኦሮሞ ነው። በብዙ ፈተና ፈትኜው ከወንድሞቼ የሚበልጥ ቦታ የወሰደ ነው። ወንድሞች የወደቁትን ፈተና ሁሉ ያለፈ ነው። በጣም አደገኛ በሆኑ ጊዜያቶች ሁሉ ከኔ ጋር የነበረ ነው። እኔ ኦሮሞ እንደሚነግስ አላቅም ነበር፣ ያን ጊዜ እሱም አያቅም። እንኳን እኔ አሁን ኦሮሞ ስለነገሰ ሌሎች ሰዎች የሆነ ነገር ስላደረጉ የእሱን ክሬዲት መሸርሸር አልችልም። በህይወት ዘመን እስካለው ድረስ ለሱ መሰክራለሁ። በህይወት ውስጥ በጣም ሀቀኛውና እውነተኛው የኔ ወዳጅ እሱ ነው። ብዙ ጊዜ ስሙን ጠርቻዋለሁ። ዛሬ ስሙን አልጠራም፣ እሱ ያውቃል። ፈተናና መከራ ባጋጠመኝ ጊዜ የራሴ ወንድሞች ዞር ብሎ ለዚህ ችግሬ አልደርስ ሲሉኝ የደረሰልኝ ወንድሜ ነው። እሱ ባይደረስልኝ ኖሮ አሁን ባለውበት ሁኔታ ላይ አልሆንም ነበር። ሰው ብሄር ለኛ ማተር አይደለም። በሃይማኖት ደረጃም ከወሰዳችሁ አንድ በጣም ሞደው ወንድሜ ሙስሊም የሆነ አው ጉራጌ ነው፣ ግን ወንድሜ ነው። ሸረፍ አወል ይባላል። በጣም ወንድሜ ነው፣ አስተሳሰቡን እወደዋለሁ። በብዙ ነገር መነጋገር እንችላለን እናሱ። ስለዚህ ያ ወንድሜ አማክረዋለሁ፣ ያማክረኛል። ስለዚህ ሃይማኖት ለኛ ዋጋ የለውም። ብራዘር፣ ብሄር እኮ ምንድን ነው? ብሄር ምንድን ነው? ብሄር ማለት የሆነ አካባቢ የአንተ ቤተሰቦች ተወለዱ፣ አንተ ተወለድክ ወይ ምናምን እዛ ቦታ አልተቀላቀልክም ማለት እኮ ዘመድ አይደለህም ማለት አይደለም። ብራዘር እንትን ሆነ እንትን ቦታ ልትኖር ትችላለህ። እንትን ሆነ እንትን ቦታ ልትኖር ትችላለህ። ማህበረሰቡ የሚለካ አንተን አካባቢው ላይ ባለ ቫሊዩ ነው ባለ በምሰጠው ነገር ነው። የምሰጠው ነገር ገንዘብ ብቻ መሆን የለበትም። ፍቅርም ሊሆን ይችላል፣ ታዛዥነት ሊሆን ይችላል፣ መልካም ህሳቤ ሊሆን ይችላል፣ ለመከራ ደራሽነት ሊሆን ይችላል። አንዳንድ ሰዎች አይታችሁ እንደሆነ ሐዘን ባለ ጊዜ በጣም ቅርብ የሚሆኑ ሰዎች አሉ። አንዳንድ ሰዎች ሰርግ ባለ ጊዜ በጣም ቅርብ የሚሆኑ ሰዎች አሉ። አንዳንድ ሰዎች መከራ ባለ ጊዜ መጽናኛ የሚሆኑ መደበቂያ የሚሆኑ ሰዎች አሉ። እነዛ ሰዎች ብሔራቸው አይደለም፣ ማንነታቸው፣ ሰውነታቸው ነው የሚገዛቸው። ብሔርማ ሁሉም ሰው አለው እኮ። በዓለም ላይ ያለው ህዝብ ሁሉ የሆነ ቦታ ነው የተፈጠረው። ያ አይደለም ያስረን እኮ የተሰጠን አእምሮ ከዛ ያለፈ ነው። ካለንበት መንደር ወጥተን ብዙ ነገር እንድናደርግ ነው እግዚአብሔር የሚፈልገው። እኛ ብሔርተኛ አይደለንም፣ ብሔርተኛ መሆንም አንችልም። እኛ ሁሉም ሰው ወገናችን ነው። ለኔ ኦሮሞ ወገኔ ነው፣ አማራ ወገኔ ነው፣ ትግሬ ወገኔ ነው፣ ወላይታ ወገኔ ነው፣ ሲዳማ ወገኔ ነው፣ አፋሮ፣ ሶማሌ ሁሉም ወገኔ ነው ወገኔ አይደለም የሚለኝ ሁሉ ወገኔ ነው። እሱ ስላላወቀ ነው እንጂ ወገኔ ነው ብዬ ነው የማስበው። ምን ግን አይደንፋይ ፈልጌ ነው መግለጽ ፈልጌ ነው ነገር ለማለት ነው። ማለት እኛ ግፍ የምንወድ ማህበረሰብ አይደለንም። ግፍ ማንወደው ለምን መሰላችሁ? ከልጅነታችን ጀምሮ የሚነገረን ግፍ ጥሩ አይደለም ተብሎ ነው። ግፍ በዘር ማንዘር ይመጣል። መጽሐፉ ቅዱስ እኮ ክፉ ብታረግ በአስር ትውልድ ይመጣል እኮ ይላል። ደግ ብታረግ ደግሞ እንደዚሁ በሰባት ትውልድ ይመጣል ይላል። እንዴት እንዴ? በእኛ ሀገር የሆነ ግፍ ስትናገር፣ በእኛ ባህል በእኛ ባህል የሆነ ሰው ሲናገር በበርቸበራ ይባላል ማለት አያደርስ ነው። አያደርስ ነው። የሆነ ሰው የሆነ ነገር የሚሆነው ፈልጎ አይደለም ተብሎ ይታመናል። የሆነ የሚገፋው ነገር አለ። ስለዚህ እንደዛ አታርገኝ ነው እንጂ ማለት ያለብህ እሱ ሰውዬው ላይ ጣት መቀሰር የለብህም ተብሎ ነው የሚነገረን። እኛ ግፈኞች አደለን፣ ቀማኛም አደለን። ሱቅ ውስጥ እቃ እንደረድራለን፣ ዋጋ እንሰጣቸዋለን። ከገዛችሁ ትገዛላችሁ እንጂ የቤታችሁ መጥተን ዘርፈን አናውቅም። የፍቅር ግንኙነት ስናደርግ ብሔር መርጠን አናውቅም። እኔ እና አብዛኛው ወንድሞቼ ከኦሮሞም፣ ከትግሬም፣ ከአማራም ተጋብተናል። እድሉ ቢገጥመን ከሲዳማም የሆነ ሰው ይጋባ ነበረ። ከወላይታ ይሳይገን አካባቢ ያለን ሰው ነው ለትዳር ምናምን ግንኙነት የምትፈጥረው ብሄሩን እንደ መስፈርት አታደርገውም። ካራክተሩ ነው። እንዳጋጣሚ ከጣም የሆነው ግን አብዛኞቻችን ከኦሮሞ ነው ያገባ ነው። እኛ ኦሮሞ ባለስልጣን እንደሚሆን አውቀን ነው ስብናቸውን ወደ ያገባ ናቸው። ያገባናቸው እና ቀን መጣና የሆነ ጊዜ መጣ። እኛ ድሮ እኮ ኦሮሞ እንዲህ ተደረኩ ተደረኩ ሲል እኮ አብረን እናለቅስ ነበር እና የሆነ የተሻለ ቀን ከመጣ እኛ አልቃሾች መሆን አለብን መገፋት አለብን እንዴ? የተሻለ ቀን እኮ የሚሰጥህ እግዚአብሔር ነው። እግዚአብሔር የሰጠህን ነገር መልሶ ሊወስድብህ ይችላል። ጠላት ሆነን አናቅም። እኛ ለማንኛውም ብሄረሰብ ጠላት ሆነን አናቅም። እኛ በምድር ላይ ጠላት ሆነን አናቅም። ኢትዮጵያ ምድር ላይ የማንም ጠላት ሆነን አናውቅም። ማንም ሰው በድለን አናውቅም። አጥቅተን አናውቅም። የማጥቃት ስነ ልቦና የለንም። የመሸሽ ስነ ልቦና ነው ያለን። በሁሉም መንግስት እየተጠቃን የምንሸሽ ማህበረሰቦች ነው። ለምን? ኦኬ እኛ ምንም አቅም የለንም ይባል። ግን ሕሊናስ ሰውነትስ እንዴት ወዳጅህን የራሴ የነበረን ሰው ትጥላለ? እንዴት እንባህን ያብስ የነበረ ሰው ያን ጊዜ የሆነ እኛ ለፉ ክሩ ስላልገባን ሊሆን ይችላል እኮ። ያን እድል ያገኘ ነው እንባህን ያብሰን ሰው ታስለቅሳለ? እንዴ ወንድሜ፣ ዛሬ የኦሮሞ አገር አስተዳዳሪ ነው። የሆነ ጊዜ አማራ ነበረ የሆነ ጊዜ ትግሬ ነበረ ስ እነዚህ ሶስቱ ብሔሮች ናቸው የሚቀያየሩትን፣ በል ወላይታ የሆነ ጊዜ ገርቶ እንትን ብለዋል። በጣም ደስተኛ ነን። በዛ በአስተዳደረው ሂደት ግን የሆነ ሰው ነው አገር የሚያስተዳድረው። ሶማሌ ሊሆን ይችላል፣ አፋር ሊሆን ይችላል። እኛ ግን በማን ላይ መጥፎ ነገር አድርገን እናውቃለን? ምን ታሪክ ተጽፈዋል ነው እኔ እየጠየኳቸው ያለት። ለምን እንበደላለን በብሔራችን? እናንተ ጠላት ሆነን እናውቃለን ይሄው ነገር አድርገናችሁ እናውቃለን? እኛ እኮ ዝቅ ብለን የምንኖር ሰዎች ነው። ዝቅ ከማለት ሰላም እንዳለ የምናውቅ ሰዎች ነው። እኔ እንዴት አድርጌ እንደምገልጸው አላቀ በደንብ የገለጽኩት አይመስለኝም። ጉራጌ ከዚህ በላይ ነው። ጉራጌ ሀገር አይደለም አህጉር፣ ዓለም ሰላም እንድትሆን የሚመኝ ህዝብ ነው። እኛ ጉራጌዎች ነው። በብሔራችን አናፍርም፣ አንኮራም። እንደማንኛውም ኢትዮጵያዊ ነን፣ ግን አትክፉን አትበድሉ፣ አታስለቅሱ። እኛ ምንም ባናረግ እንኳን አምላክ አለ።